ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንኳን አደረሳችሁ ለ2018 ዓመተ ምህረት እንኳን አደረሳችሁ አደረሰን። አዲስ አመትን እንግዲህ አሙስ ነው ምናምን ነው የነበረው እኛ ያከበርን ደግሞ እሁድ ነበረ። እሁድ ስለሆነ የሚመቸን በጣም ደስ የሚል ቀን ነበረ። ከቤት ከወጣንበት ጀምሮ ምናምን የቀረጥኩት ነውና ልጅቷ የተጠራንበት ቤት ስንገባ የቀረጽኩት ነው። ከመኪና ወርደን ምናምን፣ አሁን ልጅቷ እየተቀበለች ነው። እንግዲህ የሀገር ሰላምታ የመሳሳም ግንባር ጉንጭ ላይ ምናምን ምናምን። እንግዲህ እንደዚህ ጭብርር ብለን አእምሮብን፣ ልበል እንግዲህ አእምሮብን ነው እያለ ነው ማለት ነው። በሰው ሀገር ልክ እንደ ሀገራችን ሰብሰብ ብለን ያው የሚጎድለው እናት አባት ቤተሰብ በእርግጥ የሚጎድል ነገር አለ፣ አይሞላም፣ ግን ቢሆንም ብቻችሁ ከመዋል በጣም ደስ የሚል ውሎ ነበረን እና እና ውድና የተከበራችሁ ቤተሰቦች አሁን እንግዲህ እዚህ ጋር ወክ እያደረጉልኝ ነው። እየቀረጽኳቸው ወክ አድርጉ ለቅረጻችሁ ብዬ እየቀረጽኳቸው ነበር እና የሚገርማችሁ ነገር ከተዋወቅን አመት አልፎናል። ከእነዚህ ልጆች ጋር አገር የገቡም አሉ ከኛ ተለይተው የዋሉ አዲስ የመጡ ደግሞ የተቀላቀሉ ደግሞ አሉ እና እና ውድሽ እየእናንተ ጋርስ እንዴት ነው የምታሳልፉት በዓልን ማንኛውም በዓል ሲመጣ እንዴት ነው የምታሳልፉት? በየሀገሩ ሳውዲ፣ ዱባይ፣ ኳታር፣ ባህሬን፣ ቤሩት የተለያዩ አረብ ሀገራ ሆናችሁ በዓልን የምታከብሩ እህቶቼ እንዴት ነው የምታሳልፉት? ስንት ቤት አለ የማይፈቀድ እና እንዴት ነው የምታሳልፉት? አሁን ደግሞ ሀይ እያሏችሁ ነው፣ ቤተሰቦች ሰላም እያሉ ነው። እና እንግዲህ ግማሻችን ዳቦ ምናምን ይዘን እየገባን ነው። እንግዲህ ወደ ቤት እየገባን ነው። ቤቱ በጣም ነው የሚያምረው። በቃ እንዴት ልበላችሁ፣ ሆቴል በሉት። ቤት ሆቴል ነው የሚመስለው፣ ያምራል ቤቱ በጣም። እኔ ደግሞ ቀረጻዬን ተያይዣለሁ፣ ያው ማስታወሻ ይሆናል ብዬ ነው እንጂ እንደምታዩት በቀጥታ ነው የቀረጽኩት ራሱ። እና እንግዲህ እስከ መጨረሻ አብራችን ቆዩ። አሁን ለአመት በዓል የአዲስ አመት የሚሆን ግጥም እገጥምላችኋለሁ እስክንጨርስ ድረስ አብራችን ቆዩ ማለት ነው። እንግዲህ ግጥሙን እገጥምላችኋለሁ ማለት ነው። ከአመት እስከ አመት ፍሬን ሳላፈራ ደረቅ እንደሆንኩኝ በራድ ወይም ትኩስ ሁለትም ሳልሆን እንዲያው ለብ እንዳልኩኝ አለሁኝ። በቤትህ ለሙን መሬትህን እንዳጎሰቆልኩኝ አውቃለሁ አምላኬ ፍሬን ለመልቀም እንዳመላለስኩ ዛሬ ሳላፈራ እሽሆን አብቅዬ ደርቅ የጠበቁህ ያልተደረገልኝ ያልተደረገልኝ ያላፈሰስክብኝ ያልሰጠህኝ የለም። ነገር ግን ይህ ሁሉ አላረመሃለኝ አለየኝም ካለም ነገር ግን ይህ ሁሉ አላረመሃለኝ አለየኝም ካለም የማትሰለቸኝ ሆይ ተነስቼ እስክቆም እባክህ ታገሰኝ። የእኔን ክፋት ተወው፣ መላእክህን ሰምተህ ይችን አመት ተውኝ። አውቃለሁ ታውቃለህ ቀጠሮን ሰጥቼ እንደማላከብር ብዙ ጊዜ አቅጄ ብዙ ጊዜ ዝኬ በወሬ እንደምቀር ዘንድሮስ እንዳልኩኝ አምና ይሄ ጊዜ ሰምተኸኝ ነበረ። ምንም ሳልለወጥ ዘንድሮ አልፎ በአዲስ ተቀየረ። ፍሬ የማይወጣኝ እኔን በመኮትኮት እጆች ደከሙ። እኔ ግን አለሁኝ ዛሬ አልበቃኝም በኃጢአት መታመሙ። የቃልህን ውሃ በድንጋይ ልጅህ ላይ ሳታክት ሳታፈርት ዘመን ተቀየረ። ወደ ልቤ ሳይሰርግ ህይወቴን ሳይለወጥ እንዲያው ፈሶ ቀረ። ቃልህን ጠግቤ እያገሳሁት ነው ሌሎች እስኪሰሙ። በቃልህ መኖር በቃልህ መኖር ግን አልያዘህ አልያዘህ አለኝ ከበደኝ ቀለሙ። ብዙ ጥቅስ አገኘው ከቅዱስ መጽሐፈ ገልጬ አይቼ ከራሴ ላይ ብቻ አንድ ጥቅስ አጣሁኝ በበደል ተኝቼ። ይላል ግጥሙ ማለት ነው። እና እንግዲህ እንደምታዩት ምግብ እያቀረብን ነው። እዚህ ጋ ከሚሰለቻችሁ ብዬ ነው ግጥም እንትን ላችሁ ያልኩት። ይቀጥላል ግጥሙ ይቀጥላል ይቀጥላል ይቀጥላል። እና እንግዲህ ምን ታደርጉታላችሁ? ምን ታደርጉታላችሁ? ሳንቀየር ሳንለወጥ አመት ይለዋወጣል እኛ ግን ሁሌም እዛውንና እንግዲህ አሁን ደግሞ የጓደኛ ለጓደኛ የሚሆን ግጥም ገጥምላችሁ አለው። እንግዲህ እንደምታየን ምሳ እየበላን ነው። የቀረ ነገር የለም፣ በቃ ያልሰሩት አይነት የለም። የጾሙ ነው፣ የፍስኩ ነው፣ ድሎት ነው፣ ጥብሱ ነው፣ በየአይነቱ ነው። ሽሮ ብቻ ነው የሌለው፣ ሽሮ ብቻ ነው የሌለው እንጂ ሁሉም ነገር አለ ማለት ነው። ከዛ ዶሮ ወጥ አለ፣ ምን አለ ምን፣ የሌለ ነገር አለ የሌለ ብቻ ጠይቁኝ፣ ማለት ነው። እና እንግዲህ ሳምንት ስትለፋ ቆይታ ይሁን አላቅም። ልጅቷ እንግዲህ በዚህ መልኩ አዘጋጅታን ውድ እህታችን በጣም እናመሰግናለን። የእኔ ውድ በጣም ነው የምናመሰግነው። እኔ በግሌ በጣም አመሰግናለሁ እንድንሰበሰብ ስላረግሽን እናመሰግናለን። ሁላችሁም ተባብራችሁ ለጠራችሁኝም በጣም የማመሰግነው አያልዬ በጣም አመሰግናለሁ። አሁን ደግሞ ጣፋጭ አቅርበናል ማለት ነው። ቡና ይፈላል፣ ፈንድሻ ይቀር፣ ዳቦ አይቀር፣ ኬክ አይቀር፣ ጠላው ምኑም ምኑም ምኑም አለ። እነዚህ ጋር ያሉ ጎረምሶች ደግሞ አምሽተው መጥተው ነው እንግዲህ ከምሽቱ አስራ አንድ ሰዓት ነው የመጡት ማለት ነው። እየቀረጽኳቸው እንዲቀረጹ አልፈለጉም። ደስተኞች አይደሉም ማለት ነው። ኔ የማስታወሻ ባይኖር አስቡት። እንግዲህ እውነት ዩቲዩብ ለዚህ ለዚህ ይጠቅማልና እየተቀረጹ ነው። እንግዲህ ያው ያመሸ ያረፈደ ወይም ይከስራል ወይም እያተርፋል ነው የሚባለው። እንግዲህ እኛ ሆዳሞች ስላልሆነ አተርፈልላቸው ነው። አልጨረስንባቸውም እንጂ መጨረስ ነበረ። አርፍዶ የሚመጣ ሰው ማለት ነው መጨረስ ነበረ ነው የምላቸው እና እስከዛ ድረስ እናንተ ምነሱ እያያችሁ እኔ ደግሞ ግጥም ልግጠምላችሁ። መሰለኝ ግጥም ልግጠምላችሁ ወይስ የቀርባችሁ እስት ንገሩኝ እስት እስቲ ነገሩኝ። ኧረ ወይኔ ዘፈን ነው ምንድን ነው የሚባለው? ኦኬ የሆነ የናፍቆት ግጥም ልቅጠምላችሁ እየፈለግኩኝ ነው። እና ጓደኛዬ ይላል ጓደኛዬ ህልማዋ ከተሳካ ካለቀ ስደቱ፣ መንገድ ይቅናትና ተቀበላት ቤቱ ከኖርንበት ሰፈር ካደግንበት ሀገር ሰዓቱ ደርሶላት ዛሬ ከዛ ስትበር ፊቴ ተደቅኖ የልቦዋ ደስታ መጠን እያለፈ የልቤ ትርታ በናፍቆት እሴት ስሸኝ በጊዜ እህት አለም የነሽ የትም ወድቅ የትም ለኔማ ምርኩዜ አለም ተራ ሆኖ ባልመጣም ካንቺ ጋ እናቴ ሳሚሊ ልቤ ይረጋጋ በናፍቆት በስደት ኖር ያለው ብዙ ቀን እኔም እመጣለው፣ አንቺም ከእናቴ ጋር ጠብቁኝ። አንድ ቀን የስደት መንገድ ከአንቺ ጋር ተጉዤ ዛሬ ስትሄጂብኝ ይኸው ቁጭ አልኩልሽ ናፍቆት በእጄ ይዤ። ይላል እና ይህንን ይመስላል። እዚህ ላይ እንግዲህ ፎቶ እየተነሳን ነው የፎቶ ሰዓት ነው። ቡና ጠጥተን ኬክ በልተን ምናምን ምናምን ምናምን መጨረሻ ላይ ደግሞ የስደት ግጥም ግጥም ላችሁ እና እንጨርሳለን ማለት ነው። እንዴት አያችሁት? ግጥም ውስጥ ምን ይመስላል ግጥም ውስጥ ንገርኝ። አሁን ደግሞ የስደት ግጥም ልግጠምላችሁ እና እባካችሁ ስሙን ይላል እባካችሁ ስሙን። ስደት በእኛ ይብቃ ብለን ተናግረናል። የሚሰማናተን ጭሆንም ቀርተናል። መጮህ ብቻ ሳይሆን አልቅሰን ነግረናል። በምናየው ነገር ተማርከን ወጥተናል። ከመማረክ አልፈን እኛም ተሰደናል። እኛም ከጎረቤት ፎቅ ሰርተው አይተናል። ፎቁም እውነት መስሎን ድካም አትርፈናል። እውነት መስሎን ወጥተን እንዲሁ ቀርተናል። እንኳን ፎቅ ልሰራ መኖር አቅቶናል። በብልጭልጭ ነገር ተታለን ቀርተናል። ስደት ጥሩ መስሎን በባህር ቀርተናል። የበረሃው ስደት ህይወት ቀጥፎብናል። ይቅርታ የበረሃው ስደት ህይወት ቀጥፎብናል። በሰው ሀገርም ላይ መከራን በልተናል። መከራም አይደለም ተርበን ወድቀናል። ክብር የሚባለው ተነፍገን ኖረናል። መኖር እየቻለን በረሃ ወድቀናል። መውደቅ ብቻ ሳይሆን አፈር ማጥተናል። አፈር ከማጣትም ተባይ ነስቶናል። የስደት ክፋት ወገን እንደሌለው ከሀገር አውጥቶ ይቅርታ ተቋርጠብኝ ግጥሙ ተቋረጠብኝ በጣም ይቅርታ እና ይህንን ይመስላል ቀናችን እንግዲህ እየተሸነ ምንድነው የሚባለው ሸኙን እየሄድን ነው መንገድ ላይ እንግዲህ አዳሜ አሁን የገጠር ልጅ ማናት የሚለውን እዚህ ጋር ይታያል ማለት ነው ሄዋኖች ማን ነው የሚጓዘው እስከ መጨረሻው? የሚለውን አሁን በእግራችን እየሄድ ነው፣ በመኪና ሸኙን። አሁን ገጠር ገጠሩን እናቴ እያስነካ ነው። ድንጋይ ለካ አፈር ለካ ትጠላለህ። ማን ይላል እስተ አረብ ሀገር አፈር አለ ድንጋይ አለ። ማን ነው የሚያምነው? እናቴ ጎረቤቴ፣ የሀገሬ ልጅ ነ ና እየኔ ኑሮ ትላለ አሁን ማንም አያውቅልን። የውስጣችን እናቴ አለም የዋ ማን ያውቅልናል? ያንን የምናውቀው እናቴ እና እንግዲህ ይህንን ይመስላል። ቀናችን ደስ የሚል ጊዜ ነበረን። ውድና የተከበራቸው ቤተሰቦች እንግዲህ ቀሚስ የለበሱ ቀሚሳቸው ወደ ላይ ከፍ